አውዝ ቢላሽ አትይቂኝ ሰይጣን፣ አቤት ውርደት፣ አቤት ቅሌት፣ አቤት ውርደት። አታዋርደኝ ማለት አሁን ነው። እናንተ በጠራራ ፀሐይ እኮ ይሳቅ በጽጌ ተደፈረ። በጽጌ እናንተን ብሎ ፈተኝ ማለት ነው። አብርሃም እንግዲህ ፈተኝ ይልኝ ብሎ ልኳት አዋረዳት እኮ ልጅቷ ማለት ነው። እኔ ምለው አብርሃም ምን እየሆንክ ነው? አንተ የፈለግከውን ነገር ስታደርግ በቃ ምንም አይመስልህም። ሩታ በሩታ ላይ ነው፣ በቃ ነገሮቹ በሙሉ የሚበረታው ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላኛው ደግሞ ሩታ ዛሬ ከይሳቅ ጋር ቲክቶክ ላይ መታ ነበረ። ትላንትና የእርዳታ ቪዲዮ ሰርተን ነበር፣ ነገር ግን ዋርኒንግ ተልኮብናል። እባካችሁ ኮምፒሊንግ እና ሼር አድርጉልን እያሉ ነው። ውድ ተመልካቾች እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫም ቤተሰብ የሆኑ ከዚህ በቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደረጉልኝ እና ለምታበረታቱ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የፅጌና የኢሳቅ ቪዲዮ ነው ማለት ነው። እናንተ ማንነው ልክ እንደኔ ደነገጠው ማለት ነው። እንደ ጠላቶቹ እንደዚህ ድንግጥ ይበልና ደንግጭ ያለ የዛሬው ቪዲዮቸውን አይቼ ማለት ነው። ጉድበል ጎንደር ማለት አሁን ነው። የዛሬው ጫና ለው ነው። እኔ የምለው ይሳቅም ጾመኛ ነው፣ ፅጌም ልክ እንደዛው። ምንድን ነው ይሄ መጨማለቅ? አይጾምም ነው ወይስ ምንድን ነው እንደዚህ መጨማለቅ ማለት ነው። እንግዲህ ሩታ እያመነችው ነው የልጁ ባህሪ፣ የይሳቅ ባህሪ እንደዚህ አይነት አይደለም። ስለዚህ ወደ ፍቅር እያስገባት ነው። ከኔ ጋር ባትሆንም ከጥሩ ሰው እንድትወድቅ እፈልጋለሁ። ስለዚህ ልፈት ነው፣ በጽጌ ልፈት ነው ነው አለ ማለት ነው። አብርሃም እውነትህን ነው እውነትህን ነው። የዋ ስለሆነች ሩታ ሁሉም ሰው እያመነች ነው አላለም አብርሃም። አንድ ነገር ልንገረ ሩታ የዋህም ብቻ ሳትሆን ምርጥ፣ ንጹህ አፍቃሪ ናት። ንጹህ አፍቃሪ ስለሆነች ደግሞ ከማንም ትለጠፋለች ማለት አይደለም። አንተ አብርሃም ማለት ነው ምን ይሁንክ ነው? ሲቀጥል ደግሞ እኮ በእሷ ህይወት አንተ የመወሰንም መብቱ ምንም ነገር የለህም። ምን ይሁንክ ነው ያለው። ቀንቻ አይደለም። እኔ ቅናታ ይህማ ይህ ቅናት ነው። በቃ ተንገበገብኩ። እውነቴን ነው። አብርሃም ማለት ነው ሩታ ወድቃ እንድትቀር ነው በቃ የምትፈልገው ማለት ነው። የሩታ መሳቅ፣ የሩታ መቀየር ግን አላስደስተም። ስለዚህ ምና ምን ይመለከታል? እንደዚህ አይነት በጣም የሚያስጠላ እና በጣም የሚደብር ሴት ልጅን አልጋ ክፍል አስገብተ ይሳቅን እንድትፈትነው ነው ማድረግ ምን ማለት ነው? እኔ እኮ አሁን የአብርሃም መላክን ብቻ ሳይሆን የፅጌ እሽታ ነው የገረመኝ ማለት ነው። ጭራሽ እኮ ከላዩ ላይ ወጣችበት እኮ አታዋርደኝ ማለት አሁን ነው እንዲህ ልጅ እኮ ከነ ጫማው ነው አልጋው ላይ ወጣው ማለት ነው። እንዳያችሁት አትጠግኝ፣ አትያዥኝ፣ እኔ ግን እገፈትርሽ ነበር ነገር ግን አከብርሻለሁ። በጣም ስለማከብርሽ ነው እጅሽ ደግሞ የሆነ ማግኔት ያለው ነው የሚመስለው በቃ አትያዥኝ እያላት ማለት ነው። ጽጌ ግን የእውነት ወረትሽ የፈለገው በድራማም ቢሆን በፕራንክ መልክ ቢሆን እንደዚህ አይነት የዘቀጠ አንቺነትሽን ዝቅ የሚያደርግ ሴትነትሽን ዝቅ የሚያደርግ እናንተ ምን እየሆናችሁን ያላችሁት ማለት ነው። እንዲህ አይደብርሽም እንዴ? እርግጠኛ ነኝ አንቺን ከአብርሃም ምንም እንትን የምትይው ነገር የለም ማለት ነው። እውነት ለሩታ አዝነሽላት ሳይሆን ሩታ ለምን ተደሰተች ለምን ስቃ መጣች ብላችሁ ነው የተንገባገባችሁት ማለት ነው። ባይሆን ግን በሩታ ቀንተሽም ይሆን ወይም ደግሞ ልጠቅሚያትን ማስበሽን ቢሆን ግን ራስነትሽን አዋርደሻል ፅጌ ማለት ነው። በዚህ ልክ ወንድ ልጅን እንደዚህ እረ፣ ቢስሚላ እንዴት ነው የሚደብረው የዛሬው በጣም ነው የሚቀፈው ማለት ነው። የእውነት የፈለገውን በድራማ መልክ ቢሆንም ድራማችሁ ግን አሁን ግን የሆነ ቅጥ እያጣ ነው ያለው ማለት ነው። ቅጥ እያጣ አስደነገጣት እኮ የልጁ ጀግንነት አስደነገጣት። አብርሃምም እንደገመተው ሳይሆን፣ ፅጌም እንደገመተችው ሳይሆን ይስሐቅ ሌላ ሰው ነው። በቃ ሌላ ሰው ማለት ነው። የይስሐቅ መለወጥ እንደዚህ ጀግንነቱን ማሳየት ግን አስደንግጧታል። መጨረሻ ላይ የተናገረችው ሰምታችሁታል። ወይኔ ጉዳይ፣ አሁን ለአብርሃም ምን ብዬ ልነግረው ነው? እንግዲህ አብርሃም የሚጠብቀው የይሳቅ ውድቀት ነው። በቃ ይሳቅ ከምኔው ዘሎ ፅጌን ይይዛል ብሎ ነበረ ያሰበው ማለት ነው። ነገር ግን ያሰባችሁትን አልተሳካም። እናንተ ያሰባችሁት ሌላ ነው። ይሳቅን ደግሞ ያሳየው ባህሪ ደግሞ ሌላ ነው። የሆነ በዚህ አጋጣሚ ይሳቅ ግን ሳላደንቀው አላልፍም ማለት ነው። እንደ ይሳቁ አይነቱ ያብዛልን። ነገር ግን ይሳቅ አንተም ወደ ራስህን ተመለስ። እየተሻሸ ነው እየመጣ ያለው በዚህ ሰሞን ማለት ነው። የእውነት እኔ በኮመንት ሲነግሩኝ ልጁ ሙስሊም ነው ምናምን ብለው ሲጽፉልኝ አላመንኩን ነበር። ዛሬ ላይ ነው ያመንኩት ማለት ነው። መግቢያው ላይ እንደሰማችሁት አውዝ ቢላሂ መሸጣን ረጂም አንቺ ሴጣንሽ እያላት ነበር፣ ለጽጌ አትጠግኝ እያላት ነበር ማለት ነው። እናም ወደ ራሳችሁ ተመለሱ። እንደዚህ አይነት ስራ የምትሰሩት ማለት ነው እና ቃለን ድራማችሁ ነው ተራ በተራ እንዴ አብርሃም ቤታ እንዴ ሩታ ቤታ እንዴ ጽጌ ቤት የምትለቁት ማለት ነው ጥል ቢሆን በእንደዚህ አይነት መልኩ ተራ በተራ በእያንዳንዱ የዊቱ ቻናል አይለቀቅም ነበር። ቢሆንም ግን እንደዚህ አይነት ወጥ የረገጠ እንደዚህ አይነት ሴትነትን የሚያወርድ የሚያንቋሽሽ ስራ ባትሰሩ መልካም ነው ብዬ አስባለሁ። ውድ ተመልካቾቼ፣ ሌላው ደግሞ እንግዲህ ስለ ሩታ ማለት ነው። ሩታ ጎበዝና ምርጥ ልጅ ናት። የዋህን ወይ ደግሞ እንዴት ነው? ሴት ልጅ ንጹሕ አፍቃሪ ስትሆን እሷ የዋህ ናት፣ ሞኝ ናት ትባላለች። ሞኝ ሆና ወይም ደግሞ ሚስኪን ሆና ሳይሆን ንጹሕ አፍቃሪ ስለሆነች ነው ወንድ ልጅ የምታፈቅረው በንጹሕ ልቧ ማለት ነው። እና አብርሃም በንጹሕ ልቧ ስላፈቀረችው ሚስኪናት ያልሆነ ቦታ እንድትወድቅብኛል አልፈልግም።

ከኔ ጋር ባትሆንም ጥሩ ቦታ እንድትወድቅ እፈልጋለሁ አላለም? እና ሩታ አንተ ስለተናገርክ አይደለም፣ እኛ ብዙዎቻችን እናቃታለን። ዞሮ ዞሮ ግን አብርሃም ወደ ራስህን ተመለስ፣ እንደዚህ አይነት ስራ ባትሰራ በቃ። በአንቺ ህይወት አይመለከተኝም፣ በእኔ ህይወት አይመለከትም እስከተባባላችሁ ድረስ እንዳዘነ ሰው ሆነ እሷን እንድትጠላ ማድረጉ ተገቢ ነው ብያ አላስብም። ውድ ተመልካቾቼ አታምጣ ስለአምጥቱ ቁልለው ማለት ነው። እንግዲህ አሁን ነው ይሄን አባባል የሚሰራው ማለት ነው። እኛ ብናወግዝ ምንም ብንል እየተባባሰባቸው ነው እየመጡ ያሉት ማለት ነው። ይሁን ስለነሱ እዚህ ላይ ለአብቃና፣ ስለ ሩታ ማለት ነው። እንግዲህ ሩታዬ ዛሬ በቲክቶክ ላይ ከይሳቅ ጋር መታ የለቀቅነው ስለ እርዳታ የለቀቅነውን ቪዲዮችን ዋርኒንግ ተልኮብናል ብለዋል እና ኮፒ ሊንክ አድርጉልን ብለዋል። ሁላችሁንን ቲክቶክ ያላችሁ በእነ ሩታ አካውንት ላይ ኮፒ ሊንክ አድርጉላቸው። እንደዚህ አይነት መልካም ስራ ይዘው ሲመጡ ደግሞ የእውነት እኔ አደነቁሽ። አሁን ከእንደዚህ አይነት ወጥተሽ መልካም ነገር ብትሰሪ እንዲ አዝናኝ እና አስተማሪ የሆኑ ቪዲዮዎች ብትለቂ በጣም ነው ደስ የሚለኝ ማለት ነው በዚህ አጋጣሚ ሩታ ወደዳችሁን፣ ጠላችሁም ጀግና ናት። በጣም ምርጥ ምርጥ ምርጥ ሴት ናት የእውነት ማለት ነው። አንዳንዶቻችሁ ልታንቋሽሿት ትፈልጋላችሁ፣ ሆኖ ግን ጎበዝ ናት ለኔ ማለት ነው። እና እርዳታ በእርዳታ ከመጣች የእውነት ከዚህ በላይ ነው የማከብራት፣ መወዳት ማለት ነው። እርዳታ ማለት በጣም የምወደው ስራ ስለሆነ ማለት ነው። ሁላችሁንም ጥሪያቸውን አክብራችሁ ሄዳችሁ አካውንታቸውን ዋርኒንጉ እንዲነሳ ኮፒ ሊንክ አድርጉላቸው። በተረፈ ሰላማችሁ አለ ያብዛልኝ። ይወዳችኋለሁ፣ አክብራችኋለሁ። ላይክ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁኝም ካላችሁ ደግሞ ሰብስክራይብ አድርጎላለሁ። ሰላማችሁ አለ ያብዛልኝ።